የምልሽ ትሆኚ ምትኩን መንገድ ላይ አግኝቼው ነበር እና ምን ባድማው እኛ አልነበረም እንዴ የአባታችን ባድማ ማስበለፊያ ቅድም የኛ አልነበረም ወይ ስለዋለ ደግሞ እንደሱ አይደለም ተረጋጊ እኔ እኮ አንድ ነገር ስናገረው ምንም የሆነ ነገር ተናገረኝ ማለት ምን እያረክ ነው? ከምቀመጥ ብዬ እዚህ አትክልቱን መላመላ እያልኩት ነው። ዝም ብላ አኮ ነው ነው። ጭንቀት አለቀኛ ወለሽ የአባታችንን ባድማ ለቀውጣ ስለ እንኳን የአባታችንን ባድማ ሰዎቻችንን ያሰደዱት ነው፣ አውቀዋለሁ። አለ ቤቱ ወንድ አለን ብሎ መፈከሩ ነው አይደል? አረ ተረጋጊ እንዴ። እኔ ልጠይቅሽ ብዬ ነው እንጂ ደሜን ሳልመልስ እንቅልፍ የሚወስደኝ ይመስልሻል? አንዴ ሜዲያ የእኛ በደል ተነግሮ የማያልቅ። አይ እኔ ኮ እኛ ማናውቀው ምስጢር እንዳለ ብዬ ነው። ሜዲያ ተፈራቶ አንቺ አታስቢ ስለምትጨነቂ እኮ ነው። ብለህ ነው እነዛ ሰዎች በሰላም ይተውን ብለህ ነው እነቀጀ ነው አሁን ምንም በሰላም ተውን ብለህ ነው። አይዞሽ፣ አታስቢ። ቀጀላውን እንደሆነ ጠንቅቄ ነው የማውቀው። ከፈራን ደግሞ መጫወቻ ነው የሚያደርጉት። እሱ የሚያወራው እና የሚናገረውን ነገር የማይተገብር ሰው ልቡን ጠንቅቄ ነው የማውቀው። እህታችንን ወስዶ አባት እያሰቃያት እንዲ ይረሳል

አንቺ ምን እንዳልሽ የእናቴን አደራ የእናትሽን አደራ ረስተሽ ነው። የሙት አደራ እንብላ እሱን እኮ አረሰውት። አንተን ቢያሳጡኝ ብዬ እኮ እረሳሽው። የእናታችን የመጨረሻ ቃሏ አባታችን ባድማ ላይ ጎጆ ወጥተን ከቀየው ከማህበረሰቡ ጋር በሰላም

ያንን ነው አዝዛን ያለፈች። እሺ፣ ታዲያ ምን ተሻለ? አንድ ነገር አስቤያለሁ እኮ። ምን አሰብክ? እንደው ነገሩን በሀገር ሽማግሌ እንዲቋጭ እፈልጋለሁ። አይ ወንድም አለ፣ ሰዎቹ ነገረኛ ናቸው። እሽሉም ብለ ነው። ቢሆንም እውነቱን የሚያውቁ ብዙ ሰዎች ስላሉ ምናልባት እነሱ ቢነግሯቸው ብዬ አስቤ ነው።

በአባትሽ እጅ እንደተሰቃየ አንቺም ትሰቃያታለሽ። እንዴት ዋልሽ። ደግሞ ምን ቀረ? ምን ፈልገ መጣ? አረ ተረጋጊ። ለሰላም ነው አመጣጤ። የምን ሰላም ነው? ዞር በል፣ ተፊልኝ። እባክሻ አባክሽ አንዴ ስሚ። ለሰላም ነው አመጣጤ አልኩሽ፣ ለሰላም ነው። ምኑን ልስማ? አባት መሬታችን እንደወሰደው እና እህታችን ወስዶ እንዳገታት ነው ወይስ ይቀርልህ? ምኑን ልስማ ንገረኝ እስኪ። አይሽ እናንተ የምታውቁት ከናንተ ጎን ያለውን ብቻ ነው። እኔ ግን ብዙ አውቃለሁ። ለዛ ነው ሰላምን መርጬ በሰላም አውሪኝ እምልሽ አረክላልኝ አንተ ነው ብየ የተሰቃየችቱ ነት የንስቀይል ታስታውሰኝ ነው መጣ አይደል ነው ብየ እኔ አይ ትሁን። እናንተ የምታውቁት የናንተን ባድማ አባታችን በግፍ እንደወሰደባችሁ፣ እህታችሁንም ቢሆን አሰቃይቶና አግቶ እንደገደላት ነው የምታውቁት። አይሽ አባትሽ በጊዜው ከባለ ስልጣናት ጋር በነበረው ጥብቅ ግንኙነት የአባታችንን ባድማ ወስዶ ብዙ በደልን አደረሰብን። አባቴም በደልና ግፉ ሲመረው ሲያንገሸግሸው እህትሽን አገታት። ነገር ግን አባትሽ እንደ አባቴ አልነበር። እህታችሁንም ቢሆን በክብር ነበር የመለሰው። ተረትክን? ጨረስክ? በላውን እድል አድብ እንጂ አንቺ ሌላው ቢቀር የባድማችንን መሬት መውሰዳቸው ሳያንስ አባቴ ለፋሲካ የሞከተውን በግ ለዳኞች የደስ ደስ መስጠታቸውንስ ማብላታቸውንስ ታውቂ ኖሯል። ይህን ሁሉ በደል ይዘ ይዤ ነው በሰላም ላውራሽ ምልሽ ችግሩን እንፍተው ምልሽ። ትክክል ባይሆንም አባት ይህን ሁሉ በደል አይቶ ማለፍ ስላልቻለ ነው እህታችሁን ያገል ግድ የለም። እውነትና ንጋት እያደር ይፈካል።